አማርኞች በጣም የሚጥመው ደስ ይላልሽ፣ ግን በእናትሽን ደግሞ እናትሽን ደግሞ እንደዚህ በማለት በጣም ነው የሚያስቀይመው። እውነት እናትን በዚህ መልኩ ላሂ እኔ እናቴን ለመወደው ወንድ ብዬ እንደዚህ አይደለም ማለትም፣ እናቴን ጠልቶ ልጅቷን ማፍቀር ማለት መውደድ ማለት ምን አይነት ነው ያረባካችሁ? አሁን ዴዚ በጣም ስነ ስርዓት ያላት ልጅ ነበር የምትመስለው ውላሂ። በዚህ መልኩ ግን እናቷን እንትን ማለቷ በጣም እኔ እንጃ እየወረደ እና የዘገበ አስተሳሰብ ነው። ዴዚ እንግዲህ በምን ተናዳ መሰላቸው? አሌክስን ወይም አሞራውን የትግሬ ልጅ ነው እና እሱ እሱን አታገቢም ነው አንተ፣ ለልጅ አትሆናትም፣ አይወድሽም፣ ይጫወትብሽ ነው እና ደግሞ ዘሩ ደግሞ ብሔሩ ደግሞ ትግሬ ነው፣ አንቺ አማራ ነሽ አታገቢም ነው ያለቻት ማለት ነው። እናትየዋ እዚህ ላይ እንግዲህ ቤተሰብ እንዳለ ነው። ካልወደደች አልወደደችም፣ እናት ቤተሰብ ካልወደደ አልወደደም። እናትየዋ ደግሞ ይሄን ያለችው አሁን በተዘበራረቀበት ጊዜ ሆኖ ነው እንጂ ትግሬም አማራም ኦሮሞም ከሁሉም እየተዋለዱ እየኖርን ነው ሁላችንም ማለት ነው፣ እየተዋለድን እያገባን እየኖርን ነው። እናትዮዋ ትንሽ እዚህ ላይ ስህተት ሊኖርባት ይችላል ደግሞ እናት እስከሆነ ድረስ የመረጠችውን ለልጇ መምረጥ መብቷ ነው እናቷን ከፍ ዝቅ አድርጎ ነው በሚዲያ ላይ በቀደም የሰደባት ማለት ነው ብዙ ነገር ተናግሯታል የዴዚን እናት ዴዚ አሁን የምትለው እኔን የወለድሽ ከነጭ ነው እኔ ነጭ ነኝ ባልሽ ነጭ ነው ከነጭ ነው የወለድሽ አንቺ ግን ትግሬ ምናምን አታገቢም ታያለሽ ዊ ሀበሻ ነው ያለችው፣ እንደዚህ ማለት ነው። ነጭ አለች፣ ነጭ ሽንኩርት አለች። ደግሞ ሽንኩርት ነጭ ነው የወለድሽው አለች። ነጭ ሽንኩርት ሽንኩርት፣ ምንድነው ፍሩት ፍሩት አይደለም አለች። ሽንኩርት ደወይ ነው ላይ ተስቆላይ አማርኛዋ ነው እኔ ያሳቀኝ ደስ የሚለኝ ነገርና በዚህ መልኩ ይሄንን ያክል እናትን እንደዚህ አድርጎ በሚዲያ ላይ እኔ አላቅም? ቤት ለቤት ጓዳ ለጓዳቸው እዛው እናትና ልጅ ቢሰዳደቡ እንኳን ይሻላል። በሚዲያ ላይ ይህንን ያክል እናትን ማዋረድና መገልመጥ፣ እንደዚህ ይህንን ያክል እኔ እንጃ እኔ እንጃ፣ እኔ አላደርገውም። ሰው ፊት እናቴን እንደዚህ አልልም። የከፋኝ እንኳ የተናደደኝ ነገር ቢኖር እንኳን እሷኑ ልል እችላለሁ፣ ለብቻዋ ማለት ነው ይሻላል፣ ሰውም ሳይሰማ ሰውም ፊት ሳትዋረድ ማለት ነው እና እናቷን የጠላ ሰውዬ እንደገና አሌክስን ይቅርታ በይው። አንቺ የወለድሽኝ ከሌላ ዜጋ ነው፣ ለምንድን ነው ከትግሬ የምትጋቢው የምትይ ነው። ትክክል ናት እናትየዋ። የወለደቻ ከሌላ ከውጭ ዜጋ ነው። የውጭ ዜጋዎች ደግሞ ብታገቧቸው እንደዚህ ጥላቻ የለባቸውም። ጥላቻ የለባቸውም። አግብተዋቸው እየኖሩ እየወለዱ ልጆቻቸውንም እያሳደጉ ነው እና እንግዲህ አላቅም አሁን የተዘበራረቀ ጊዜ ሆኖ ነው እንጂ ትግሬ፣ አማራ፣ ኦሮሞ ምናምን ምናምን ልየታ የለም ነበረ። እየተጋቡ የምናውቃቸው አገር ላይ አገር ቤት አሁን ያሉ ማለት ነው ኢትዮጵያ ላይ ያሉ ሕዝቦች በስደትም ላይ ቢሆን ብዙዎቹ ተጋብተው ዘራቸውና እንትናቸው ብሔራቸው የተለያየ ሆኖ ወልደው ከብደው እየኖሩ ነው። አሁን እንኳን ይሄ ብጥብጥ እያለ እንኳን ሰላም በለለበት ሰዓት አልተለያዩም። አብሮ ተዋደው ተካብረው የኖረ ነው ተከባብረው። የዴዚ እናት እዚህ ላይ ያታገቢ ማለቷ ጥፋት ሊሆን ይችላል፣ ግን ደግሞ እናት እስከ መሆኗ መጠን እናት እስከሆነች ድረስ ለልጇ መምረጥ መብቷ ነው። ብዙዎቹ ደግሞ የዴዚም እናት ሲሳደቡ ነበረ፣ ሲቆጡ ነበረ። አንዳንዶቹ ደግሞ ጀግና ናት ሲሉ ነበረ። እንግዲህ አላጡ ባለቤት ያውቃል። ግን ዴዚ እናትሽን በዚህ መልክ እንደዚህ መሳደብ እንደዚህ ማድረግ አይገባኝም። እኔ እንጃ፣ አስጠይፎኛል ይሄ ወሬዋ ማለት ነው። እና ሌሎቻችሁም ነገ ብድግ ብላችሁ እናታችሁን በዚህ መልክ ሚዲያ ላይ እንዳታዋርዱ አደራ። እናት እናት ናት። በሌላም ቪዲዮ እናት እናት ናት የስ ብላለች። ይቺው እንትና ማለት ነው ይቺው ዲዚ እናት እናት ናት የስ በቃ እንግሊዘኛ ትደባልቃለች አማረኛ አማርኛው ችግሯታል። በጣም በጣም እንደ ልቧ ሕዝቡ እንዲያቅላት የምትፈልገው ነገር ነበረ፣ እንግሊዘኛ ለማንሰማው ሰዎች ማለት ነው። እና ብዙ ነገሮችን ነው የተናገረችው። ዲዚ በጣም ነው እንትን ያላት ማለት ነው። ካሊክስ ጋር አልለያይም አገባዋለሁ ነው እና እናቴ ይቅርታ ቤው ነው የምትለው እናቴን ባሌን፣ የማፈቅረውን ሰው እኔ ሊያገባኝ ያለውን ሰው እናቴን እንደ ጥፋተኛ አድርጌ ይቅርታ ማለት ይከብዳል። እንዲያውም እሱ ነው ይቅርታ ማለት ያለበት። ይቅርታ ማለት ያለበት ደፋ ቀና ብሎ ማለት ነው። ጉልበቷን ስሞ መሬት ላይ ተደፍቶ ይቅርበኝ የዲዚ እናት ብሎ በቃ ከወደድሽ ይጋባለሁ ካልወደድሽ ልጅ ከወደድሽ ልጅሽን ስጭኛ አገባታለሁ፣ ካልወደድሽ ደግሞ እተዋለሁ ብሎ ይቅርታ ማለት ያለበት እንደውም እሱ ነው። እሱም ትንሽ ስለሆነ ልጅ ስለሆነ፣ እሷ ደግሞ እናት ስለሆነ ትልቅ ሰው ስለሆነች ማለት ነው። እንደዚያ ነው ሀገራችን ባህል። ግን አሁን ላይ ምድረ ገምጠ ወጥ ማለት ነው። ምድረ ገምጠ ወጥ ምድረ ስድ ማለት ነው። ወደሽ ታይሆን ወደ ተፈትሽ ማጀራትሽን ተይዘሽ ታመጫታለሽ። ፓስፖርቷን ምናምን እሱኮ አሜሪካ እንድትወስደው ነው የተባለው። ዲዚ ባሌ ነው ብላ አሜሪካን ሀገር ይዛው እንድትሄድ አሜሪካናት ያለችው ለትምህርት ይሄዳ ዲዚ እና ባሌ ነው ብላ ተወስደዋለች ማለት ነው። ፓስፖርት ሁሉን ነገር ተጨርሶለት ወረቀት ተሰርቶለት እና እንደዛ ሊሸጋገርብሽ ነው፣ መሸጋገሪያ ሊያደርግሽ ነው እንጂ አልወድሽም ብሎ ዩቱብ ላይ ሲሰራ ነበረ። አልወዳትም ብሏል ምናምን በሆነ ቪዲዮ ላይ ሰምቻለሁ። የሆነች ልጅ እዴዚህ ፍቅረኛ ናት ምናምን ምናምን ስትለው አር አደለችም፣ ኮስተር ብሎ ማለት ነው አደለችም እያሉ ነበረ። ቪዲዮን ቆራርጠው እየለቀቁበት ነበር። አሁን ጠብ እንደመጣ ማለት ነው እና ሲል ነበረ ለምን እንደዛ ይላል ከወደዳት? ግን ዋናው ነገር እኔ የእናቷ ነገር ነው የዘገነነኝ። እናቷን በዚህ መልኩ እኔ እንግሊዘኛ ስለማልች ነው ብዙ ነው ያለችው። ዲዚ በጣም ተቆጥታ ማለት ነው። ስለ እናቷ በጣም እየለፈለፈ የነበራት ማ ማይ ማም ትላለች። ወይኔ እንግሊዘኛ ለማወቄ ተማርተታለኝ። ነጭ ነጭ ሩቄት ብላለች። ሩቄት ነው አለች። ያ ነጭ ነው አለች። ሩቄት። አይ ዲዚ፣ ከነጭማ መወለድሽ፣ ይኸውና ነጭ ሆነሽ፣ ቆንጅዬ ሆነሽ፣ ወንዱን ይኸውና እያባላሽ ሆኖ ማለት ነው። አሌክስ ይኸውና አለቅም አለ እኮ በቃ እገባታለሁ፣ ከኔ ሌላ ማንም አይነካትም እያለ ነውና ነጭ በመሆንሽ ከነጭ በመወለድሽ ጽድት ያልሽልሽ ሆነሻል ማለት ነውና ይሄ ከነጭ መወለድሽ እንዳይቆጭሽ። አንቺ ነጭ አግብተሻል፣ እኔ ደግሞ ለምንድን ነው ከትግሪ አትጋቢ የሚያልሽ ነው ቅኔው። ከገባችሁ እንደዛ ነው። እሺ፣ መልእክት፣ የዲዚ መልእክት ሀቢባን ቤት ገብተው ነበረ? ምን እንደተባባሉ አላቅም። ዞሮ ዞሮ እናቷን እንድትፈቅድላት ምናምን ነው በቃ። ዴዚ የምታደርገው ነገር እናቷን እንድትፈቅድላት ካሌክስ ጋር እንድትጋባ ነው። እንግዲህ በሌላ ቪዲዮ እመጣለሁ። ደግሞ ላይክ እና ሰብስክራይብ አድርጉኝ፣ አበረታቱ ቻናሌን። ግን እናታችሁን እባካችሁ ለእናታችን ክብር መስጠት አለብን። እናቶች ምንም ሆኑ ምንም፣ ምንም ተናገሩ፣ ምንም መጥፎ ሰዎችም ቢሆኑ ክብር እንስጣቸው። ሰድበን ለተሳዳቢ መስጠት የለብንም። በቃ ይሄ ነው።